ዜና ስፖርት፣ ጤና ይስጥልኝ። ከኤስሪ ፊርዶስ አብደላኪም ነኝ። በቅድሚያም አርሰናል የብሬንትፎርዱን ተጫዋች ማስፈረም እንደሚፈልግ ተገለጸ። አርሰናል የብሬንትፎርዱን የመሀል ሜዳ ተጫዋች ክርስቲያን ኖርጋርድን ለማስፈረም ጥያቄ አቅርበዋል። የሰሜን ለንደኑ ክለብ አርሰናል ተጫዋቹን ለማስፈረም 11 ሚሊዮን ዩሮ አቅርበዋል። ተጫዋቹን አርሰናል ባቀረበ ዋጋ ብሬንትፎርድ ምላሽ የሚሰጥም ይሆናል። አርሰናል የ31 ዓመቱን አማካኝ ስፍራ ተጫዋች ክርስቲያን ኖርጋርድን ቶማስ ፓርቴ በዚህ ወር መጨረሻ ውሉ ስለሚጠናቀቅ በሱ ቦታ ተጫዋቹን ማስፈረም ማሰባቸው ነው የተዘገበው። ዴንማርካዊ ኢንተርናሽናል አማካይ ኖርጋርድ በብሬንትፎርድ ቤት እስከ 2027 የሚቆይ ውል አለው። ነገር ግን ተጫዋቹን አርሰናል መቀላቀል እንደሚፈልግም ተዘግቧል። ከአርሰናል አማካኞች መካከል ጆርጂኖ በነፃ ዝውውር ፍላሚንጎን ተቀላቅሏል። ቀጥሎ ቶማስ ፓርቴ በዚህ ክረምት ከክለቡ ጋርም ይለያያል። ዴንማርካዊ ኢንተርናሽናል በብሬንትፎርድ ባደረጋቸው 192 ጨዋቶች 13 ግቦችን ማስቆጠር ችሏል። አርሰናል ከቶማስ ፓርቴ ጋር ሊለያይ ነው። አርሰናል ከጋናዊ የመሀል ሜዳ ተጫዋች ቶማስ ፓርቴ ጋር እንደሚለያይ ተዘግቧል። ቶማስ ፓርቴ ከአርሰናል ጋር ያለው ኮንትራት በዚህ ወር መጨረሻ ስለሚጠናቀቅ በነፃ ዝውውር ክለቡን ይለቃል። የቶማስ ፓርቴ ኮንትራት በዚህ አመት መጠናቀቁን ተከትሎ መድፈኞቹ ውሉን ለማራዘም ቢሰሩም ሊሳካ አለመቻሉ ነው የተነገረው። አርሰናል ቶማስ ፓርቴ ስለሚለቅ፣ እንዲሁም ጆርጂኖ አስቀድሞ ስለለቀቀ በምትኩ ሁለት የአማካኝ ቦታ ተጫዋቾች ያስፈርማልም ተብሏል። የማርቲ ስምምነት እንዳለ ሆኖ አሁን ደግሞ ክርስቲያን ኖር ጋርደን ከብሬንትፎርድ ለማስፈረም ጥያቄ በማቅረብ ጥረት ማድረግ መጀመራቸው ተዘግቧል። ዩናይትድ ለታይለር ማላሻ ፈላጊ ክለብ ማጣቱ ተነገረ። ማንቸስተር ዩናይትዶች የመስመር ተጫዋቹን ታይለር ማላሻ የሚወስድ ፈላጊ ክለብ ማግኘት መቸገራቸው ተገልጿል። ተጫዋቹ በተጠናቀቀው የውድድር ዓመት ግማሽ በውሰት አምርቶ መጫወቱ ይታወሳል። በውሰት ወደ ፒኤስቪ ያመራው ታይለር ማላሻ ከክለቡ ጋር የሊጉን ዋንጫ ማሳካትም ችሎ ነበር። ይሁን እንጂ ኔዘርላንዳዊን የግራ መስመር ተጫዋች ለማስፈረም ፍላጎት ያሳየ ክለብ አለመገኘቱም ተዘግቧል። አሁን ላይ ማንቸስተር ዩናይትድ ለመልቀቅ የተቃረበው ተጫዋች አንቶኒ መሆኑም ተገልጿል። በተያያዘም ሁልጊዜም የክለቡ ደጋፊ የሆናለው በማለት ሊንድሎፍ ተናገረ። ከማንቸስተር ዩናይትድ ጋር የተለያየው ቪክቶር ሊንድሎፍ ተጫዋችነቱ ቢያበቃም ክለቡን መደገፍ እንደሚቀጥል ተናግሯል። እንደ ተጫዋች ብለቅም ሁልጊዜም የክለቡ ደጋፊ ሆናለሁ ያለው ቪክቶር ሊንድሎፍ ክለቡ ጥሩ ነገር እንዲገጥመው እመኛለውም ብሏል። አክሎም የሚቀጥለው የውድድር ዓመት ከባለፈው የተሻለ እንደሚሆን ተስፋ አድርጋለው፣ እንደሚሆንም እርግጠኛ ነኝ ሲል ተደምጧል። ፊፋ ምርመራ መክፈቱ ተገለጸ። የፊፋ ዲሲፕሊን ኮሚቴ የሜክሲኮ ክለብ ፓቹካ አምበል ጉስታቮ ካብራል ላይ ምርመራ መክፈቱን አስታውቋል። ተጫዋቹ ቡድኑ ከሪያል ማድሪድ ጋር የነበረውን ጨዋታ አንቶኒዮ ሮዲገር ላይ የዘረኝነት ጥቃት አድርሷል በሚል ክስ ቀርቦበት ነበር። አንቶኒዮ ሮዲገር በጨዋታው የዘረኝነት ጥቃት እንደደረሰበት ለጨዋታው ዳኛ ያሳወቀ ሲሆን ዳኛው የፊፋ አሰራር በመከተል ምልክት አሳይተው ነበር። የፓቹካ አምበል ጉስታቮ ካብራል በበኩሉ ከጨዋታው በኋላ በሰጠው አስተያየቶች የቀረበበትን ክስ ውድቅ አድርጓል። ኦሎምፒክ ሊዮን ወደ ታችኛው ሊግ ወረደ። የፈረንሳዊ ክለብ ኦሎምፒክ ሊዮን ወደ ሀገሪቱ ሁለተኛ ሊግ እንዲወርድ እንደተወሰነበት ይፋ ተደርጓል። ሊዮን ወደ ሁለተኛው ሊግ ለመውረድ የተገደደው ያለበትን የፋይናንስ ችግር ማስተካከል ባለመቻሉ መሆኑ ተነግሯል። ክለቡ እስከ ውድድር ዓመቱ መጨረሻ የፋይናንስ ችግሩን እንዲያስተካከል ጊዜ ገደብ ተቀምጦለትም ነበር። የክለቡ ባለቤት ጄን ቴክስተር ከዚህ በፊት ኦሎምፒክ ሊዮንን እንዳይወርድ ሁሉንም ነገር እናደርጋለን በማለት ቃል ገብቶ እንደነበርም ይታወሳል። ኦሎምፒክ ሊዮን በቀጣይ በውሳኔው ላይ ይግባኝ የመጠየቅ መብት እንዳለው

አልናስር አሰልጣኙን ማሰናበቱ ተነገረ። የሳውዲ አረቢያው ክለብ አልናስር ከአሰልጣኙ ጋር መለያየቱን ይፋ አድርጓል። አልናስር በቅርብ የሾማቸው ጣላናዊ አሰልጣኝ ስቴፋኖ ፒዮሊ ከኃላፊነት ማሰናበቱ ተገልጿል። ጣላናዊ አሰልጣኝ ስቴፋኖ ፒዮሊ በቀጣይ የሴሪያውን ክለብ ፊዮረንቲና ይረከባሉ ተብሎም ይጠበቃል። አሰልጣኙ ከአልናስር በካሳ 11 ሚሊዮን ዩሮ መቀበላቸው ሲነገር ፊዮረንቲና በነጻ ይቀላቀላሉ ተብሎም ይጠበቃል። አዳም ላላና ጫማውን ሰቀለ። እንግሊዛዊ የመሃል ሜዳ ተጫዋች አዳም ላላና በ37 ዓመቱ ጫማውን መስቀሉ በይፋ አስታውቋል። የቀድሞው የሊቨርፑል ተጫዋች አዳም ላላና በእግር ኳስ ሕይወቱ 305 የፕሪሚየር ሊግ ጨዋታዎችን ሲያደርግ ለሶስቱ አናብስ 34 ጊዜ ተሰልፎ አገልግሏል። ዜና ስፖርት አበቃ። ከስሪ ፍርዶስ አብደላኪ ማብራች ቆየው። መልካም ቀን